ጤና ይስጥልን፣ የሸገር ቤተሰቦች የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን። ጀነራሉ በቀይ ባህር ጉዳይ የሚንጫጩ እንዳሉ ተናገሩ። አቶ ጌታቸው ረዳ በአዲስ አበባ የሚገኙ የትግራይ ተወላጆችን ሰብስበው ዳግም ጦርነት በትግራይ መሬት ሊኖር ይችላል አሉ። በአገሪቱ የሚገኙ የመንግሥት ሆስፒታሎች ዶክተሮችን በድብዳቤ እያሰናበቱ ነው። የፕሬዝዳንት ቭላድሚር ፑቲን ጉብኝት እያነጋገረ ነው። የ96 ዓመቷ አዛውንት በአምቡላንስ ወደ ባንክ ቤት ሄዳለች። ከስፖርት ናፖሊ የስኩዴቶን ዋንጫ አንስቷል። እነዚህንና ሌሎችን መረጃዎችን አካተናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ወደ ዝርዝሩ እናልፋለን። ጀነራሉ በቀይ ባህር ጉዳይ የሚንጫጩ እንዳሉ ገለጹ። የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰ በልዩ ዘመቻቸው እዝ በስልጠና ላይ ለሚገኙ የሰራዊት አመራሮች በሀገራዊና ቀጠናዊ ጉዳይ ላይ ማብራሪያ ሰጥተዋል። በማብራሪያቸውም አንዳንድ ሀገራትና አካላት የራሳቸውን ፍላጎት ለማሟላት የውስጥ ባንዳዎችን በመጠቀብ ኢትዮጵያውያንን በተለያየ መንገድ በመከፋፈልና በማበጣበጥ አቅማቸውን እናዳክማለን ብለው ላይሳካላቸው ይደክማሉ ብለዋል። የጭንቅላታቸው ሀሳብ ደርቆ ለሆዳቸው ያደሩና አሸባሪዎች ደግሞ የስልጣን ጥማቸውን ለማርካት ለስልጣን የሚያበቃ ሀሳብና አገር የሚለውን እሳቤ ጠፍቶባቸው በጉልበት ስልጣንን እናገኛለን ብለው ባንዳ ሆነው እንደሚለ እንዲለፉም አንስተዋል። እኛ ደግሞ ብሔርም ሃይማኖትም የማይከፋፍለን የሀገራችን እድገትና ከፍታ እንዲሁም የሕዝባችን መለወጥና መበልጸግ አላማው አድርገን ጎጥን ሳይሆን ኢትዮጵያን የምናስቀድም ኢትዮጵያውያን ወታደሮች ነን ሲሉ አስገንዝበዋል ኢታማዦር ሹሙ ጀነራል አበባው በአሁኑ ሰዓት ስልጣን የሚይዘው በሀሳብ የበላይነት እንጂ በጉልበት አይደለም፣ እኛ መነሻችን መድረሻችን ህገ መንግስቱ ነው ብለዋል። ይህንን መነሻ በማድረግ ህገ መንግስታዊ ስርዓቱን ለማስከበር አገራችን የሚመጥን በትጥቅም በሰው ኃይልም የተደራጀ ዘመናዊ ሰራዊት ገንብተናልን ብለዋል። እንደ ልዩ ዘመቻቸው እዝም በኢትዮጵያ ታሪክ ታይቶ የማይታወቅ በርካታ ኮማንዶና አየር ወለድ ስፔሻል ፎርስ መገንባት ተችሏልን ብለዋል። ከአገራችን ብሔራዊ ጥቅም ጋር በተያያዘ የኢትዮጵያ ብሔራዊን ጥቅም ለማስከበር በሰላም ከሚያምኑ ከሁሉም ጋር በሰላም መንገድ እንሰራለን። በጉልበት የሚመጣ ካለ ግን የሀገራችን ብሔራዊ ጥቅምን ለማስከበር ሙሉ ዝግጅት አለን ሲሉም ተናግሯል። በመጨረሻም እኛ ታሪክ ያለን የታላቅ አገር ሰራዊት ነን። ለቀጠናው ሰላም መስፈን ትልቅ ድርሻና ኃላፊነት አለብን። ይህን መሰረት አድርገን ቀጠናዊ ትስስር በማጠናከር እየሰራን ነው ያሉት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ብዙ ቁጥር ያለው ሕዝብ ይዘን በሰላማዊ መንገድ የቀይ ባህርን የወደብ አማራጭ መጠቀም አለብን ማለት እንደ ስህተት ቆጥረው የሚንጫጩን እንዳሉም ጠቅሰዋል። በመላው ሀገሪቱ የሚገኙ የተለያዩ ሆስፒታሎች ዶክተሮችን ከስራ እያባረሩ ይገኛሉ። የደብረታቦር አጠቃላይ ስፔሻላይዝድ ሆስፒታል አምስት ዶክተሮችን ከስራ ማሰናበቱን አሳውቋል። በአማራ ክልል ደቡብ ጎንደር ዞን የደብረታቦር አጠቃላይ ስፔሻላይዝድ ሆስፒታል በስራ ማቆም አድማ ምክንያት በስራ ገበታቸው ላይ ያልተገኙ አምስት የህክምና ዶክተሮች ከስራ ማሰናበቱን በቅጥር ግቢ ውስጥ ባወጣው ማስታወቂያ ገልጿል። ሆስፒታሉ ባወጣው ማስታወቂያ መሰረትም ግንቦት 12 2017 ከስራ ገበታ ላልተገኙ የሆስፒታሉ ባለሙያዎች 23 የጤና ባለሙያዎች ግንቦት 13 2017 እስከ 8 ሰዓት ድረስ ሪፖርት እንዲያደርጉ ማስታወቂያ ማውጣቱ የሚታወስ ነው። በስም የተጠቀሱት አምስቱ ዶክተሮች ግን በወቅቱ ሪፖርት ባለማድረጋቸው ከስራ ማሰናበቱን ነው በማስታወቂያው ያስታወቀው። ሆስፒታሉ ከስራ አሰናብቻቸዋለሁ ያላቸው ዶክተሮችም ስም ዝርዝራቸው ተለጥፏል። ዶክተር ኢርሻዳይ ዋለ፣ ዶክተር አስማማዋለልኝ፣ ዶክተር እንግዳው ገሌ፣ ዶክተር በሪሆን ደጀን፣ ዶክተር አያል ደሴ ናቸው ከስራ የተሰናበቱ የሚያስተላልፉት ዶክተሮች አስተያየትን ለማካተት ያደረግነው ጥረት ለጊዜው አልተሳካልንም፣ ይላል ቲግቫ የደብረ ታቦር ሆስፒታል ስራ አስኪያጅ ቲግቫ ኢትዮጵያን ለማነጋገር በእጅ ስልካቸው ላይ ቢደወልም ጥያቄ ከሰሙ በኋላ ምላሽ ሳይሰጡ ስልኩን ዘግተውታል። የአማራ ክልል ጤና ባለሙያዎች ማህበር ለቲግቫ ኢትዮጵያ በሰጠው ቃልም ሆስፒታሉ አምስት ዶክተሮች ማባረሩንና የሆስፒታሉ ሜዲካል ዳይሬክተር ጨምሮ ስድስት ዶክተሮች ማሰናበቱን ገልጿል። ማህበሩ እንደተናገረው ሆስፒታሉ ዶክተሮችን ያባረረው ግንቦት 13 እና 14 በስራ ገበታችሁ ላይ አልተገኛችሁም ብሎ ባወጣው ማስታወቂያ ነው ተብሏል። በተመሳሳይ ከማክሰኞ ግንቦት 11 ቀን 2017 ዓም ጀምሮ የሆስፒታሉ ሜዲካል ዳይሬክተርን ጨምሮ ስድስት ዶክተሮች መታሰራቸውን ማህበሩ አክሎ ለቲግቫ ገልጿል። በተመሳሳይ በሀገሪቱ የተለያዩ አካባቢዎች የሚገኙ ሆስፒታሎች ዶክተሮችን እያሰናበቱ መሆኑን በማስታወቂያ እየገለጹ ይገኛሉ። ሙሉ መረጃዎችን አጠናክረን ዳግም እንመለሳለን። ወደ ሌሎች ዜናዎች

የትግራይ ህዝብ የፕሪቶሪያን ስምምነት የሰጠውን ወርቃማ እድል መጠቀም፣ ሰላሙን ማጽናትም እንደሚገባው አቶ ጌታቸው ረዳ ገለጹ። የትግራይ ህዝብ ፕሪቶሪያ ስምምነት የሰጠውን ወርቃማ እድል በመጠቀም ሰላሙን ማጽናት እንደሚገባው ነው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የገለጹት። በአዲስ አበባ ከተማ የሚኖሩ የትግራይ ተወላጆች በትግራይ ክልል ወቅታዊ ሁኔታ ዙሪያ ውይይት አድርገዋል ተብሏል። በውይይቱም የመስኖና ቆላማ አካባቢ ሚኒስቴር ዶክተር አብርሃም በላይ እና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ተገኝተዋል። የፕሪቶሪያ ስምምነቱ የትግራይ ህዝብ ለአመታት የተጠማውን ሰላም እንዲያገኝ በማድረግ ረገድ ውጤት የተገኘበት ነው ያሉት አቶ ጌታቸው ረዳ በዚህ የተቋረጡ መሰረተ ልማቶች ዳግም ወደ ስራ እንዲገቡ ከማድረግ ጀምሮ ሰላምን በማጽናት በኩል ጠንካራ ስራ ሰርተናል ብለዋል። ይሁን እንጂ በህዋት አመራሮች መካከል በነበረው ፖለቲካዊ መሳሳብ ምክንያት በስምምነቱ መሰረት እንዲፈጸሙ የተጠቀሱ ጉዳዮች የራስን የግል ጥቅም በማስቀደም ሊሳኩ አለመቻላቸውንም አንስተዋል። በክልሉ ህዝብም ዘንድ ትኩረት ከሚሹ ጉዳዮች መካከል አንዱ የተፈናቃዮች ሁኔታ ነበር ያሉት አቶ ጌታቸው ይህንን ጥያቄ ግን ህዋት ቡድን ትኩረት በመንፈግ ከሰብአዊነት ይልቅ የራሱን ፖለቲካ ፍላጎት ብቻ ለማሳካት ሲል ተጠቅሞበታል ነው ያሉት። ዛሬም ቢሆን ቡድኑ የትግራይ መሬትን ዳግም በጦርነት አውድማ ማድረግ ውጪ ዓላማ የለውም ያሉት አቶ ጌታቸው የትግራይ ህዝብ የፕሪቶሪያ ስምምነት የሰጠውን ወርቃማ እድል በመጠቀም ይህንን እኩይ ተግባር ሊቃወምና ሰላሙን ማጽናት እንደሚገባውም ተናግረዋል። በመድረኩ የተሳተፉ በአዲስ አበባ ከተማ የሚኖሩ የትግራይ ተወላጆች የተለያዩ ጥያቄዎችን እያነሱ ሲሆን ከመድረኩ ምላሽና ማብራሪያም እየተሰጠ ይገኛል። በተመሳሳይም ህወሀት ግንቦት ሃያን አከብራለሁ አለ። ፓርቲው ትናንትና ባወጣው መግለጫ 34ተኛው የግንቦት ሀያ በዓል በልዩ ልዩ ዝግጅቶች እንደሚያከብር ገልጿል። ከዛሬ ግንቦት 16 አንስቶ ግንቦት ሃያን የተመለከቱ የፓናል ውይይቶች እንደሚካሄዱ የገለጸው ፓርቲው በውይይቶቹ ላይ የትግራይ ህዝብ ያሳለፈው ትግልና ያገኘው ድል በሚል እንደሚነሳና በቀጣይም የሚያጋጥመው ፈተናዎችን እንደሚዳስስ አስረድቷል። የዘንድሮ ግንቦታውያ በዓል የሚከበረው የህዋት አምሳኛ ዓመትን በማስመልከት የተዘጋጀው ፕሮግራም አንዱ አካል መሆኑንም አስታውቋል። የካቲት 11 የህዋት አምሳኛ ዓመት በዓል ዓመቱን ሙሉ ለማክበር መታቀዱን አውስቶ የዘንድሮ ግንቦታውያ አካባበር የዚሁ በዓል አካል መሆኑንም ገልጿል። ግንቦታያ በመቀሌ ደማቅ ዝግጅት ለማድረግ ማቀዱን አስረድቷል። ፕሬዚዳንት ቪላዲሚር ፑቲን የኩርስክን የድንበር አካባቢ መጎብኘታቸው ክሬምሊን ተናገረም። የሩሲያ ጦር ባለፈው ወር የዩክሬን ወታደሮችን ከአካባቢው ካባረረ በኋላ የፕሬዚዳንት ቪላዲሚር ፑቲን የኩርኩስ ጉብኝት ለመጀመሪያ ጊዜ የተደረገ መሆኑን ተገልጿል። የዩክሬን ኃይሎች ከሶስት ዓመታት በላይ በዘለቀው ጦር ካደረጉት ደፋር የጦርነት ሜዳ ስኬት በአንዱ ናሴ 224 የኩርኩስን ግዛት ሰብረው መግባታቸው ቀዳሚው ሲሆን ከሁለተኛው የዓለም ጦርነት ወዲህ የሩሲያን ግዛት በወረራ ሲይዙ ለመጀመሪያ ጊዜ ነበር። በወረራው የዩክሬን ጦር 1400 ስኩዌር ኪሎ ሜትር የሚጠጋውን ብዙ ጥቅም አላት የሚባለውን የኩርኩስን ቦታ ተቆጣጥሮ የነበረ ሲሆን ሩሲያ በሚያዚያ ወር መጨረሻ ላይ በወሰደችው የአጸፋ መልስ የዩክሬን ወታደሮች ከአካባቢው ማስወጣቷ ይታወቃል። የሩሲያ መንግስት ቴሌቪዥን በኩርሱክ ተገኝተው ይፋዊ የስራ ጉብኝት ማድረጋቸውንና በወቅቱም በኩርሱክ የበጎ ፍቃድ ድርጅቶችን አግኝቶ በአካባቢው ያለውን የኒውክሌር ኃይል ማመንጫ ጣቢያ መርምረዋል ሲል ክሬምሊን ሮብ ዕለት ተናግሮ ነበር። ይህ በእንዲህ እንዳለ የዩክሬን ጦር በሩሲያ ኦሪዮል ክልል ላይ በድሮን ጥቃት ሴሚኮንዳክተር መስሪያ ቤት ፋብሪካን መምታቱም ተነግሯል። በሜክሲኮ ገንዘብ ለማውጣት የ96 ዓመት አዛውንት በአልጋ ላይ ሆኖ እንዲመጡ ያደረገው ባንክ ክፉኛ ተተቸ። አንድ የሜክሲኮ ባንክ የ96 ዓመቷን አዛውንት የአልጋ ቁራኛ የሆነች ሴት ጡረቷን ገንዘብ ለመልቀቅ ማንነቷን ለማረጋገጥ ወደ ባንክ ቅርንጫፉ በአካል እንድትመጣ ከጠየቀ በኋላ ክፉኛ ተተችቷል። አንዲት አረጋዊት ሴት በሜክሲኮ ወደሚገኝ የቢቢቫ ባንክ ቅርንጫፍ በአምፑላንስ አልጋ እንድትመጣ ሲደረግ የሚያሳይ ፎቶና ቪዲዮ ክሊፖች በሜክሲኮ ማህበራዊ ሚዲያ ተጠቃሚዎች ዘንድ ትልቅ ቁጣ አንቀስቅሷል። የ96 ዓመቷ ፊዴሊያ ቫስኬስ በዕድሜ መግፋትና በተለያዩ በሽታዎች መንቀሳቀስ አችልም። ነገር ግን ልጆቿ ማንነታቸውን ለማረጋገጥ አስፈላጊውን ወረቀት ለባንኩ ለማቅረብ ቢሞክሩም ለስድስት ወራት ያህል የጡረታ ክፍያ እንዳታገኝ ያደረገው የባዮሜትሪክስ ምዝገባ ችግር ለማስተካከል በአካባቢ ወደሚገኝ ቅርንጫፍ መቅረብ ነበረባቸው። ሁሉንም ነገር አስገብተናል፣ ላብነት ይፋዊ ሰነዶች፣ የውክልና ስልጣንና የህግ ወኪል፣ ነገር ግን በአካል እንድትመጣ ጠይቀውናል ሲል የሴትዮዋ ልጅ ጊልቤርቶ አይላ ተናግሯል። የባንክ ቅርንጫፍ ስራ አስኪያጁ የጡረታ ክፍያ እንደተቋረጠና ክፍያው እንደገና ለማስጀመር ተጨማሪ መስፈርቶች ማሟላት እንዳለባት ነግረውናል ሲልም ገልጿል። ከቢሮ ወደ ቢሮ እየዞርን ነበር ስትል የሴትዮ ሲትዮዋ ሴት ልጅ ኤርኔሲያ አክላ ተናግራለች። እናቴ 96 ዓመቷ እንደሆነች እየተመለከቱ የፊት ገጽቷ ከቀድሞ መዝገብ ጋር እንደማይዛመድ ይነግሩናል። በእርግጥ እሷ በአካል ተለውጣለች፣ ግን በአስርተ ዓመታት ውስጥ የማይለወጥ ማን ነው ስትል ጠይቃለች። ብዙዎቹ ባንኩ ርኅራሄ የጎደለውና የአረጋውያን መብት የጣሰ ነው ሲሉም ከሰዋል። በመጨረሻም ስፖርት ናፖሊ የሴሪኤው ሻምፒዮን ሆኗል። በአሰልጣኝ አንቶኒዮ ኮንቴ የሚመራው ክለብ ባለፉት ሶስት ዓመታት ይህንኑ ክብር ሲቀናጅ ለሁለተኛ ጊዜ ነው። የቀድሞዎቹ የቀያ ሰይጣኖቹ ተጫዋቾች ስኮት ማክቶሚናይ፣ ሮሜን ሉካኮ የክለቡን ሻምፒዮንነት የሚያረጋግጡ ጎሎችን ከመረብ አሳርፈዋል። የጣሊያን ሴሪኤ በናፖሊ አሸናፊነት ተጠናቋል። ስኮት ማክቶሚናይም የሴሬው የአመቱ ምርጥ ተጫዋች አሸናፊ ሆኗል። በሸገር ፕሬስ ዩቲዩብ ቻናል የድርጅቱን አገልግሎትና ምርት ማስተዋወቅ ከፈለጉ በስልክ ቁጥሮቻችን ይደውሉ። በጥራትና በተመጣጣኝ ዋጋ አገልግሎቱን ያገኛሉ። ሸገር ፕሬስ